ቱርካናውያን ቢሆን ሶመርን የሚደበቅ ነገር ደብቀዋለች። ሙስጠፋንና እናቱን ሲቪላይን በተመለከተ ከሲቪላይ ጋር ደግሞ በትብብር መስራቱን ማቆም አትፈልግም። ሩቻል ደግሞ ይህን ግንኙነት ለማፍረስ የቻለችውን ነገር እያደረገች ነው። ሩቻል ባሏን ኦዛርን አስፈራርታ በእሱ ወጥመድ ብቻ የድርጅቱን ዘጠና ፐርሰንት የሚጠጋ ሀብቱን በሙሉ ወደ ራሷ ልታዞር ከጫፍ ተቀርባለች። የሳታት ጉዳይ ብቻ ነው ያለው። በአንድ በኩል ደግሞ ዶኖሽ ለቤተሰቡ አስቸጋሪ ሆናለች። ያቺ በጸባያ የምትታወቀው ዶኖሽ ዛሬ ከዳሪያ ብሳለች ለፋቲ ሴቶች ኩላሊት ካልሰጠው ሞቼ ይገኛለሁ ብላ ነስሪንና ሳድቅ ላይ ከባድ ጭንቀት ለቃባቸዋለች። አሁን ቤት ተዘግቶ ባል ነበር። ድንገት ፋቴ መጣ። ፋቴ እየበረረ ከመጣ በኋላ ከነስሪን ጋር በር ላይ እየተጣላ ነበረ። ሳድቅ የለም። ከዛ ሷ ምን ሆነ ነው ቆይ ፋቴ ግን ሁሉንም ነገር ነግሬ እኮ ነበረ። ትንሽ አታስብም እንዲህ እያለችው ነበረ። አንቺን ብትሆኝ አስቤ ይሄ ከልጅ ህይወት አይበልጥ ማድረግ ልንገርሽ ልጅሽ ምንም አትሆንም እያላ ነበረ። አረ ፋቴ ፋቴ ሁል ቃል ገብተ እኮ ነበር አለችው። አሉ ቃል ገብቻለሁ። ቃል የገባሁትን ነገር እያረኩ ነው። ደሆኖች ነውጭ ልሽ ደሆኖች ምንም አታውራ። የሆነ ነገር ብትሆን ኖሮ ዶክተሮች ይናገሩ ነበር አላት። ብትታመምስ እንደገና መማ ቢያገረሽስ እያለች ነበር ነስሪን። ድንገት ዶኖሽ በእርጋ ስትመጣ ሰማች። ስለምን በሽታ ነው የምታውሩት ስትል ነበረ። ነስሪን ከመናገር ተቆጠበች። ከዛ ፋቴ ዶኖሽ እንሂድ በቃ እያላን ነበረ። ከዛ ነስሬን ፋቴን ትታ ዶኖሽ ዶኖሽ፣ ባክሽ ባክሽ አታስጨንቂን አለቻት። ማያ ይመለከትሽም ብላት ከሱ ጋር እየራቀች ነበረ። ነስሪን እያለቀሰች ነው። በሌላ በኩል ቱርካን በጠዋት ከቤት እየወጣች ነበር። ድንገት ኦዛር መጣ። ቱርካን የት ነው እያላን ነበረ። ወደ ቤት ሊድ ነበር አለችው። በቃ አብረን እንውጣሽ ሽ እያላን ነው። ከዛ ልሻኝሽ ብሏት ሊወጡ ነበረ ድንገት ሩቻል መጣች። ኦዛር ወዴት ነው ስትለው ነበረ ስራ ስራ ልሄድ ነው አላት። ግን እኮ ጠበቆቻችን ይመጣሉ ጉዳያችን አሁንም አልተጠናቀቅም። ምንድን ነው ሐሳብን ቀየርክ እንዴ አለችው። አልቀየርኩም ሩቻል። ግን ሁለት ሰዓት ሙሉ አለ። እሺ ምን አረጋል? ሁለት ሰዓት ሙሉ ቤት ተቀምጭ አላት። አይ አይደለም አይደለም፣ ታስፈልጋለህ ወረቀቶቹ ላይ ማየት ያለብን አናን ነገሮች አሉ። በጥልቀት መመልከት አለብን አለችው። አሰብ አሰበና ይ ቱርካን ቢ በጣም ይቅርታ በቃ ብቻ ሽን ልትይዥ ነው አላት። ረራዳ ችግር የለም ችግር የለም አመሰግናለሁ ብላ እየወጣች ነበረ በአንድ በኩል ሶመር ወይኔ ጋር አሁንም ቢሆን ቤቱን እየገዙ ናቸው። ከዛ ከገዙ በኋላ ወደ ቤታቸው እየሄዱ ወይኔ በጣም ደስ ብሎኛል፣ ሶመር ደስ ብሎኛል። ልጅ ኪራስ ተመልከች፣ ወረቀቱን ተመልከች፣ ውሉን አባትሽ የገዛልሽ ቤት ቤተ መንግሥት የሆነ ቤትን የገዛልሽ ብላ እየሳቀች ነበረ። ከዛም በኋላ ድንገት ሙስጠፋ ለሶመር ደወለለት። ሶመር ስልኩን ሲመለከት ማን እንደሚደውል ሳይተበሳጨ፣ እንዴት ብትዳፈር ነው በዚህ ሰዓት የምትደውለው ብሎ እየጮኸበን ነበር። ሙስጠፋ ላይ አ ተረጋጋ፣ ተረጋጋ ቤቴ አካባቢ የሆኑ ወንዶች እያንዣበቡ ናቸው እንደ ሄዱ ነገራቸው። ሶመር ከኔ ጋር ችግር ውስጥ መግባት አትፈልግም አለ። ከኔ ጋር መጣላት አትፈልግም እመነኝ። ይኸውልህ ማንም ሰው እንዲከታተለኝ አልፈልግም። ችግሩ ውስጥ ከመግባት በፊት ቀደም ብላ አስብበት አለው። ምን ልታመጣ ምን ልታመጣ እንደዚህ ከማለት በፊት መጀመሪያ መጠንቀቅ ነበረብህ። ይህን ማስካሰብክ መጠንቀቅ ነበረብህ እያለው ነበረ። ሶመር ተዋት፣ ገፋፋኝ። ይኸውልህ እኔ ብዙ ነገር ማድረግ እችላለሁ። እሺ ሌላ ነገር ሰርቼ እንደገና እስር ቤት መግባት ብቻ ነው የማልፈልገው። ታስሬ ነበር ታውቃለህ አደለ? ሌላ ነገር ውስጥ እንድገባ ትገፋፋኝ እያለው ነበር። አያገባኝም፣ የፈለግከውን ነገር አምጣ። እሺ እኔ እናንት አልለቀቅምን ይመስላል ብሎ ስልኩን ዘጋው። ሶመር ተናድድ ነበረ። ሚኒ እያየችው ነው፣ ሶማር እንዲህ ሲበሳጫጭ ከዛ እሷ እኔ እኮ በጣም የሚገርመኝ ነገር ቱርካን እንደዚህ አይነት ሰው ከየት ነው የምታመጣው? ቆይ እንዴት ነው የሚገጥመው እራሱ ብላ ጠይቀችው። ዝም ባክሽ አንቺ ደግሞ ቱርካን ከዚህ ጋር ምን የሚያገናኛ ነገር የለም፣ አታበሳጭኝ እያለ ሲቆጣ ነበረ። በሌላ በኩል ቱርካን ወደ እናቷ ቤት መጣች። አሁን ነስሬን አንዴት ትቀመጣለች፣ አንዴት እቆማለች። ዶኖሽ ቤት የለችም። ነዜትና ዳሪያ ቁጭ ብለው ነስሬን አባክሽ ታረጋጊ እያሉ ይለማ መጧት አለ። ባንድ በኩል ቱርካን እማዬ ቀላል እኮ ነው በቃ ይሁልሽ። ዶክተሮቹ አይሆንም ካሉ አይሆንም እኮ ነው። ይነግሩታል እኮ ምን አስጨነቀሽ? አለቻት። አታረለም ልጅ ይሁልሽ። ዶክተሮቹ ላይ ታያቸው ይችላል እሱ አንዳንድ ነው መሙ የሚመጣባት ከመጣ ደግሞ በጣም ፈታኝ ነው። በስንት መከራ በስንት ክትትል በስንት ህክምና እኮ ነበር ከዚህ መም የራቀቸው እያለች ነበረ። ነስሬን ቱርካን ባንድ በኩል አሁንም ታጽናናታለች። ድንገት ዳሪያ ስልኳ ላይ ቴክስት እየተላከላ ዳሪያ በፍጥነት ስልኩን ከሶፋው ላይ ብድግ አረገችው። ከዛ ሙስጣፋ የላከላት ቴክስት ሁልጊዜ እንደዚህ በዝምታ ዝምዝም መባባል አለብን እንዴ የሚል ነበረ። ትንሽ ፊቷ በራ። ወደ ውስጥ እየገባች ነው፣ ቱርካን በአይኗ እየተከታተለች አልነበረ። ዳሪያ ወደ መኝታ ክፍሏ ገብታ ከሙስጣፋ ጋር ቴክስት መደራረቅ ቀጠለች። ዳሪያ ስታስበው ሙስጣፋ ምንም እንዳላጠፋና አጋጣሚ እንደሆነ አርጋ ተረዳቸው። ከቱርካን ጋር ባለው ነገር ከዛ እንገናኝ አለችው። ደስ አለው፣ እሷም ደስ አላት። ጸጉሯን እያስተካከለች ነበረ፣ ፊቷ እናናን ነገር እየተቀባባች። በአንድ በኩል ቱርካን ከእናቷ ጋር ሆና በማረጋጋት ተጠምዳለች። ከዛ መጣውኝ ብላ ወደ መኝታ ክፍል እየሄደች ነበረ። ዳሪያ ራሷን ሜካፕ ነገር እየቀባባች ቱርካ መታ ወዴት ነው አለቻት። ደስ ብሎኛል ባክሽ ሙስጠፋን ላገኘው ልሄድ ነው አለቻት። ሙስጠፋ ምን እያልሽ ነው ያለሽ? ዳሪያ ምንድን ነው? ከእሱ ጋር ድጋሚ አልገናኘም አላሸኝም ነበር። እኔም እንዳት እንዳትገናኝ አስጠንቅቀሽ ነበር አለቻት። ብለሽ ነበራ? አዎ ብለሽ ነበር አውቃለሁ። ግን ምን ምናልባት ሙስጠፋ ሆን ብሎ ሊሆን ይችላል። አጋጣሚ ነበረ ታዲያ ለምን እሱ ላይ ፈርድ ያለው ስትላን ነበረ። አይ ዳሪያ እንደው ያንቺ ነገር እኮ ምን ልበል። ግን ልሽ ማታውቂው ነገር አለ ውድ ዋቴ። አዎ ለዛ እኮ ነው አለቻት። አውቃለሁ አውቃለሁ ነግሮኛ ሉን ነገር መጀመሪያ አንቺን ነበር የወደደሽ። ተው በቃ ስለሱ ምንም ነገር ማውራት አልፈልግም። በቃ አንዴ የተፈጠረ ነገር ነው ምንም ነገር ማጋነንም ማካበድም አያስፈልግም። ስትላን ነበር አይደለም። ይኸውልሽ ዳርያኔ እኮ ከሶመር ጋር ስትል ሶመር ምን አገባው እንዴ? ሶመር የራሱ ቤተሰብ እኮ አለው። ሶመር ባልሽ ነው መጀመሪያ የራሱን ነው ይወት ይከታተል ምንድን ነው መጀመሪያ የራሱን ነው ይወት ያስተካከል የሰው ህይወት ውስጥ ጣልቃ ከመጓት በፊት ትላታለች ዳርያ። ታድያ ለምን የምትቆጪው? ታረጋጊ እንጂ እያልሽ ቱርካን ታረጋጋታለች። በሌላ በኩል ሚኔ የፈለገችው ቤት ተገዝቶላታል። አሁን ከሶመር ጋር መጥቶ ሶመር ቁልፉን እየሰጣት ነው። ኪራዘን አቅፏል። ደስ ብሏት በሩን ከፍታ ገባች ። አመሰግናለሁ እያለችው ወደ ውስጥ እየገቡ ሚኔ ዛሬ በየቷ እንደት ተደስታ አታውቅም። በቀጥታ እንደገና ከሶመር ጋር የተጣመረች አይነት ስሜት እየተሰማን ነበረ። አመሰግናለሁ ብላ አቀፈችው። እሷንም ሶመርን እያቀፈቻቸው ነበር አንድ ላይ። በሌላ በኩል ሩቻል የፈለገችው ነገር ሲሆን ሰከንዶች ብቻ ቀርተውታል። ኦዛር ፊትለፊቷ ተቀምጠዋል። ያሰበችው የፈለገችው ሀብት በሙሉ ወደ እሷ ሊዘዋወር ነው። በደንብ አርጋ ነው ያጠመደችው። ጠበቆቻቸው ፊትለፊት ተቀምጠዋል። ከዛ ወረቀቱ ሊነበብ ነው። እየተነበበ እያለ ድንገት ቱርካን መጣች፣ ዘው ብላ ገባች። ስትገባ ቱርካን አባክሽ ሰራ እየሰራ ነው። ከዚህ ውጭ አለቻት ሩቻል ከዛም በኋላ ቱርካን ምንድን ነው ከኔ የምትደብቁት ነገር አለ እንዴ? አለቻት አዎ፣ ከአንቺ የምንደብቀው ነገር አለ። ይሄ በእኛ በኩል የሚሰራ ስራ ብቻ ነው። እሺ አንቺ አታስፈልጊንም፣ አለቻት ከዛ ቱርካን መልካም ስራ ብላ ራቀች። ከዛም በኋላ በሩ ጋር ቆቆማ ዝም ብላ ከሰማች በኋላ ምንም አይሰማም ተስፋ ቆርጣ ሄደች። ነገር ግን ኦዛር እንዲፈረም እየተገደደ ነበረ። ውሉ ላይ እየፈረመ ነው ያለው። ሁለቱም የተለያዩ ወረቀቶች ላይ ከፈረሙ በኋላ ድጋሚ ደብዳቤውን ተቀያይረው እንደገና ደግሞ ይፈርማሉ። ከዛም በኋላ በመጨረሻ ሀብቱ ተዘዋውሮላታል። ከዛ በኋላ ቱርካን ወደ መኝታ ክፍሏ መጣችና እቺ ሴት ግን ማንም ብላን የምታስበው እንደፈለገች ሁሉንም ጣት ውስጥ አስገብታ ብታሽከረክረው ብላ ራሷን እየጠቀች ድንጋያት ሩቻል መጣች። ቱርካን ነው በሰላም ነው። ቅድም መተሽ ቀኔ ምናምን ነገር ስትናገሪ ነበረ። አንዳንድ ፍንጮችም እየሰጠሽኝ ነበረ። ምንት ባህሪ ነው ኬን ያመጣሽው? ምን ለማለት ፈለገሽ ነው ግን ማለት አልገባኝም። ቅድም ወደ ሴቪላ ጋር ሄደሽ ነበረ ተመልሰሽ መጣሽ፣ ግን ምንም ነገር አልነገርሽኝም። የተፈጠረ ነገር አለ እንዴ? ወይስ ሶመርና ኦዛር ቅድም ሲከራክሩ አንዳንድ ምክር ስሰጫቸው ነበረ። ምንድን ነው ገና ከአሁኑ የዚህ ቤት መቤት መሆንሽን ልታጸ እያሰብሽ ነው። እንደዛ ነው አዲስ ማስተላለፍ የፈለግሽው መልክት ነበረ? አለቻት። እኔ ማንንም መከር ያላቀም ማንም መምከርም አልፈልግም። ይህ የእኔ መብት አይደለም? እሺ እኔ መብቴን በደንብ የማውቅ ሰው ነኝ። ነገር ግን ከአንቺ ብዙ ነገር እየተማርኩኝ ያለሁት አሁንም፣ መማሪ ይቀጥላለሁ። ብዙ ነገርም ተምሬያለሁ አለቻት። ኧረ እባክሽ ትላታለች ሩቻ ገርሟት። አይ እንደኔ እንደኔ ግን ከአቅምሽ ከእድሜሽ በላይ ብዙ የምታውቂ ይመስለኛል። ከእኔ ምንም ነገር መማር ያለብሽ አይመስለኝም ስትል ነበረ። አዎ ሩቻ፣ አውቃለሁ። ብዙ ነገር አውቃለሁ። ነገር ግን ገና ገና ብዙ ማውቅ ይኖርብኛል። ለምሳሌ እኔን እንዴት አድርገሽ እንደ አሻንጉሊት ልትጠቀሚብኝ እንደምትፈልጊ እንዴት አድርገሽ ሰውን እንደምታጠምጂ እንዴት አድርገሽ አባቴ ኦዛርን እንዳጠመድሸው እና ሌላም ነገር በተመሳይ መንገድ እንዴት አድርገሽ ሰው እንደምትጫወጪ በደንብ ነው የተማርኩት፣ በደንብ ነው ያወቅኩት። ታዲያ ምን ምን ይገርማል? እንዴት አድርገሽ ነገሮችን ወደ ገንዘብ እንደምትቀይሪያቸው፣ የሰው ባለፈው ህይወትና በሰው ስቃይ እንዴት አድርገሽ እንደምትቀልጂ ስትራን ነበረ። ቱርካን ተጠንቀቂ፣ ስትራን ነበረ። ሁሉ ነገር አውቃለሁ፣ በደንብ ነው የማውቀው እያለች ቱርካን ትናገራለች። የኔ የሆነው ነገር የልጄ የሆነው ነገር ነው፣ ነጥቅ የወሰድኩት ትሰሚያለሻ? አለ ሁሉን ነገር ያደረግኩት በሙሉ ለእኔና ለልጄ ብዬ ነው። ገና ጨልፊ እንዲህ ጭንቅላቴ ላይ እስኪዞሩ ድረስ አሁንም ቀጥላለሁ። እሺ ማንም ምንም አያመጣ፣ ስትላን ነበረ ቱርካን። አረለ ብላ ጭንቅላቷን ትነቀንቃለች። አዎ ልጄንም ሁሉን ነገር እንጠብቃለሁ። ግዴታ ላንቺ ሪፖርት ማድረግ የለብኝም፣ ለአንቺ መናገር የለብኝም። ማድረግ ያለብኝ ነገር አውቃለሁ። አሁን ተራሽ ከሆነ አንቺ ማርቂ። እሺ አሁን ሆኖ ከሴቪላይ ጋር ያለሽን ግንኙነት በፍጥነት መቋረጥ አለበት፣ ታቋርጫለሽ። እያለቻን ነበረ። ከዛ ቱርካን ለምን ሲባል ለምን ሲባል ይሄን አንቺ አትወስኚው፣ ምክንያቱም እኔ ነኝ መወሰን የምችለው። ተሳስተሻል አለቻት ቱርካን። ገና ከሆነ ሩችሀን እንደማትታዘዛት በግልጽ እያሳየች ነው። ከኔ ጋር የምን ጦርነት ነው ክርስቶስ ውስጥ እየገባሽ ነው። ይህን ጦርነት አልፈልግም። ግልጽ ያልሆነ ጦርነት ነው። አይንሽ ታውሯል። ሰዎችን በማሰቃየት ይበቃሻል፣ ይበቃሻል። ከዚህ በኋላ ይሄ መጨረሻ ምክንያቱም እኔ ገይ ነገር ያበቃል። ምክንያቱም እኔ ያንቺ መጫወቻ አሻንጉሊት አይደለውም አለቻት። ከዛም በኋላ ሩቻል በጣም ተናዳ ከእሳት ጋር እየተጮትሽ ነው፣ በእሳት እየተጮትሽ ነው። በኋላ በጣም ትቆጫለሽ አለቻት። ሰዎችን በእሳት ማቃጠል፣ መጉዳት ለምደሻል። እኔ ላይ ግን ይሄ አይሰራም። በጭራሽ እኔ ላይ ይሄ አይሆንም እያለቻ ነበረም። ቱርካ ምን ጣጣ ውስጥ ራስሽን ይዘሽ እያስገባሽ እንደሆን አልገባሽም። በኋላ በቃላት ልትገልጹ የማችሁ ስቃይና ህመም ነው የምለቅብሽ። ስትራ ነበረ የፈለግሹ ነገር አር። ምንም አታመጪም፣ ምንም አታመጪም። የፈለግሹ ነገር አር ብላ ቱርካን ተፈታተነቻት። ሩቻን ዝም ብላ እየሰማቻት ነው። ከዛም በኋላ ልትሄዳለችና ወደኋላ ዞር አለች። ቱርካን ሁለት አማራጭ አለሽ፣ ወይ ለሶመር በትክክል በግልጽ ከሴቪሌ ጋር እየሰራሽ እንዳለ ተነግሪዋለሽ ወይም ደግሞ ከሴቪሌ ጋር ያለሽ የስራ ትብብር መቆም አለበት። እንጂ ሶመር እየሰራሽ ያለሽው ከኦዛር ትቀመጥ ጋር እንደሆነ ካወቀ ለአንቺ ትዳር ራሱ ከባድ ነው። እመኚኝ፣ በጣም ከባድ ነው የሚሆነብሽ። ምንድን ነው እቅዳለሽ? ያቀርሺው ነገር አለ ወይ ዝም ብለሽ እሱን እጋፈጠዋለሁ ፈለፊት ብለሽ እያስበሽ የማዩን ነገር ነው። በዚህም አለ በዚያ ትሸነፍ ያልሽ እመኝ በራስሽ። እኔን ለመበቀል እያሰብሽ ነው። በጣም ከባድ ነው የሚሆነው። ለማንኛውም መንገዱን ጨርቅ ያርግልሽ። ምን ይባላል እንግዲህ። ሶመር ስለዚህ ጉዳይ ካወቀ ምን እንደሚሆን እናያለን ብላት ወጣች። ከዛ በኋላ ቱርካን ስልክ ተደወለላት። ከክል መልካም ዜና ወዲያው ለሶመር ደውልልን ነው። ሶመር ሴት ልጁን እያጫወተ ነበረ። ሚኔ ደስተኞች እንሆናለን፣ አንተም በማግኘት ደስ ብሎኛል እያለችው ነው። በጣም ወደስ ተጠግታ ኪራዝ ግንዴት እድለኛ ናት እያለችው ጭምር ነው። ከዛ እሱ ሊረቃት እየሞከረ ድንገት ተደወለላት። ሄሊኔ ፍቅር ብሎ ስልኩን አነሳ። ሚኔን ስሰማ እየተናደደሽ ሰዎች ነበረ። ከዛ ቱርካን ለሶመር ስነግረው ደስ አለው የምር የምር መጣው መጣው መጣው ነው ብሎ እየወጣ ነበረ። ኪራዘንም ዞር ብሎ አላያት ከመደሰቱ የተነሳ ነስሪን ጨንቋት ወደ ሳድግ ሄዳለች። አረ ዶኖሽ የሆነ ነገር እንዳትሆን ብሎ በቀጥታ ወደ ሆስፒታል እየመጡ ናቸው። በሌላ በኩል ዶኖሽ እና ፋቴ ሆስፒታል መጥተው ዶክተሩ እየወራቸው ነበረ። ውጤቱ ደህና ነው ይመሳሰላል እያለ ነበረ። ከዛ ፋቴ በጣም ደስ እያለው ነው። ዶኖሽም ብትሆን በቀጣይ ኦፕሬሽኑ ፈጽማ በጣም ረባ ስለ ነበር ለሰዓት ምግብ አልበላችም። ቶሎ ስራቸውን እንደሚያከናውኑ ይነግራታል። ከዛ ደስ አላት። ወረቀት ነገር በእጇ ይዛለች። ከፋቲ ጋር ተግባብተው እየወሩ ነበረ፣ እየተሳሳቁ ነበረ። ከዛ ድንገት ዞር እንዳለ ወደቀች። ስትወድቅ ድንጋት ነስሪና ሳድቅ እየመጡ ነበረ። ልጃቸው ዶንሽን ደገፍ አድርገው ለማንሳት እየሞከሩ ፋቲም ሰንሰፍስፎ ለማንሳት እየሞከረ ሳድቅ እንዲሁም ነስሪን ተናደው እያዩን ነበረ። በሌላ በኩል ሶመር እና ቱርካናን የሆነ ካፌ ውስጥ ተቀምጧል። በጣም ደስ ብሎኛል፣ ዶክተሩ ደና ነገር ነው የሚናገረው፣ በቃ እርግጠኛ ነኝ፣ እርግጠኛ ነኝ የመሰራች ይነግረናል እያላን ነበረ። አዎ እንደዛ ነው የሚሆነው እያለችው ነበር። ታዲያ አናርፍዳ ታዲያን ጀምራ እንግዲህ እያላ ነበር። ምርም እንጀምረ አንተ አታሳቀኝ እንጂ እያለች ሁለቱም እየተቀልዱ ነበረ። በቀጥታ ክሊኒክ ሄደ፣ መልካም ዜናው ሊሰሙ ናቸው። ከዛ ሴቪ ላይ ወደ ቱርካን ደወለችላት። ደውላ አላት፣ ያው እንግዲህ ቱርካን፣ ምናልባት ከኔ ጋር ተባብረሽ መስራት ካልፈለግሽ ችግር የለም እያለች አልነበረ። ቱርካን ለምን እያለች ነው። ከዛም በኋላ አብረው ከዚህ በኋላ በደንብ እንደ ሚሰሩ እየነገረቻት ሩቻል ብቅ አለች። ሩቻል ወደ ውስጥ እየገባች በጨረፍታ እየሰማቸው ሴቪ ላይ እንዲሁም ቱርካን በስልክ እያወሩ እንደነበር ነው። ገባች ወይዘሮ ሩቻል በሰላም ነው ብላ እየተቀበለቻት ነበር እሷ። ከዚያ ሩቻል ወደ ውስጥ ገባች። አዋ በሰላም ነው፣ ታዲያ ስራ እንዴት ነው አለቻት። ስራ ጥሩ ነው ስትላ ነበረ። ከቱርካን ጋር መስራት ማቆም አለበሽ፣ ምናልባት ይህን ነገር ብታቆሚው ጥሩ ነው ለሁላችን ስትላ ነበረ። ለምን ሲባል ብላ ሴቪ ላይ ጠየቀች። ምናልባት በዚህ ስራ ውስጥ ቱርካን የምትጎዳ አይመስልሽም? ትጎዳለች፣ ጥሩ አይደለም ትዳራም ይበጠበጣል ስትል ነበር። አልገባኝም ምንም ያገናኘው ነገር አለ ስላታለች። በቃ ቱርካን ይጎዳታል ምክንያቱ ሶመር ሚስቱ እየሰራች ያለችው ከአባቱ ቅምጥ ጋር እንደሆነ ካወቀ ከባድ ይሆናል ምናልባትም ሊፈታት ይችላል ተናደው በማለት ተናገረች እኔ የማንም ቅምጥ አይደለም ሴትዮ የምታወሪውን ነገር ተጠንቅቂ አልነበርኩም ሆኜም አላውቅም ስትላል ነበር ታዲያ ምንድነሽ ምንድነሽ ታዲያ ከዚህ በላይ ታዲያ ምን ትሆኝ እያለች እንደ እንደገና ነገሩን ሩጫ ቀሰቅሰው ጀመረ እኔ እንደዚህ ማለት መብት የለሽም ይኸውልሽ እኔ ምንም አላረኩም እሺ በቃ በወጣትነታችን ከኦዛር ጋር የሰራነው ስህተት ነው አበቃ አንዴ የተሰራ ስህተት ነው ወደ ኋላ ማስተካከል አንችልም አምንን ተቀብለናል ስትላል ነበረ እንዴት ታዲያ ምንድን ነው ልጅ አርግዘሽለት የወለድሽለት የሰው ትዳር ለመበጥበጥ የሰው ህይወት ለማፍረስ አለ እንዴ? ተናገሪ እስኪ። ደሞ ይህን የመሰለ ኃጢአት ስተት ነው የወጣት ነስተት ምናምን ብለሽ ትጣሪያለሽ እንዴ? ስትላ ነበር። እኔ የማንም ትዳር አላልፈረስኩም ሴትዮ፣ የማንም ህይወት አልበጠበትኩም ነው ምትየው። ኦዛር ትዳሬ አብቅቶለታል ብሎ ነበረ። ትዳሩ እንዳበቀለ ነግሮ ነበረ። ሲጀመርም ከእናቱ ጋር አስተውቆ ነበረ። እሺ ከወይዘሮ ኪራዝ ጋር አስተውቆ ነበረ። ሁሉን ነገር ነግራኛለች። አንቺ ልጅን ታገቢያለሽ ብላኝ ነበረ። አንቺን ራሱ አሳይታኝ ነበር። በረቀት አንቺን፣ በረቀት አሳይታኝ እቺ የቤታችን ሰራተኛ ናት ብላኝ ነበረ። ስትላን ነበረ። ይህን ጊዜ እውነቱ ሲወጣ ሩቻል ልታለቀስ ደረሰች። ግንባ ተናነቃት። መጀመሪያ ጣትሽን ከመጠቆመሽ በፊት መጀመሪያ የምታወሪ ነገር ተጠንቀቂ። እኔ ማንም ትዳር በጠበትኩም። ሲጀመር እሱን ቢሆን ከወለድኩኝ በኋላ ትዳሬ አብቅቶለታል ፋታ አለው እያለ ልቤን ሲያጓጓኝ ሲያጓጓኝ ነበረ። አለቻ ታዲያ አንቺ ለራስሽ ክብር ቢኖርሽ እሱን ሸሽተሽ ትይም እንዴ ከመዋረድ አለቻ። ሸሽቸው ነበረ። ሸሽቸው ልጄን ይዤ ተጠግቼ ኖሬ ነበረ አለቻ። ታዲያ ከዚህ ሁሉ ዓመታቶች በኋላ ለመጣሽ ብር ብር ፈልገሽ ነው የመጣሽው አለቻ። ያመንበር ልጁን የመጣ ሙስጠፋን የመጣው አባቱን ብለው የአባትነት ፍቅሩን ፈልገው እያለቻ ነበር። ታዲያ አንቺ ለመጣሽ ብላዶች አልጠቀቻት ሄጄን ብዬ ነው የመጣሁት። እናቱ እኮ ኔስትራ ነበረ ተቴቴ ልቦለድ ታሪክ አትንገሪኝ። በዚህም አለ በዛ ይሄ የማይረባ አቀራቀምቦ ታሪክሽን መስማት አልፈልግም። ባሌ ከቀምጡ የወለደው ልጅ አለ እሱንም ይዘሹ ጥፊ ከዚህ እንደፈለሹኝ አያገባኝም እያለችው ነበረ። ነገር ግን አሁን በዚህ መል እየተናደደች ያለችው ሴቪላይናት የባሰ ይኸውልሽ፣ ልጅ አባት አለው አባቱም ኦዛር ኮርማን ነው። ይግባሽ ጭንቅላትሽ ውስጥ በደንብ አድርገሽ ክተችው እያለቿን ነበሮች አልተናዳ ታያታለች። አሁን ዳሪያ ሙስጠፋን አግኝተዋለች፣ በጣም ደስ አላት። ሁለቱ ሞቅ ያለ የጋለ ፍቅር ውስጥ ናቸው። በጣም ተነፋፍቀው ነበረ። እየተሳሳቁ ይጫወታሉ፣ ያወራሉ። ሩቻል እንዲሁም ሴቪ ላይ ፍጥጫቸው ቀጥሏል። ሩቻል አሰበች አሰበች ና እሺ በዚህም አለ በዚያ ከተማውን ለቀሽ ትሄጃለሽ። ድምጽሽን መስማት አልፈለገም አንቺ ራሱ ማየት አልፈለገም እያለቻ ነው። በዚህ አጋጣሚ ሴቪ ላይ ደግሞ የተማሌ ድም ከቱርካን ጋር ስራውን ሰራለሁ፣ ቱርካን ስራውን መስራት ካልፈለገች ችግር የለም ከፈለገች ግን እኔ ፈልጋለሁ፣ ምንም ችግር የለም እያለቿ አልነበረም። ከዛም በኋላ ሩቻል እል ውስጥ ገባች። በጣም ትቆጫለሽ፣ እግሬ ላይ ወርቀሽ ትለምኝኛለሽ፣ ታለቅሻለሽ፣ በቅርቡ ጠብቂ ብላ እያስፈራራቻት፣ በአንድ በኩል ቱርካን እንዲ ሶመር ደስተኞች ሆኗል። የ ከክሊኒክ እየወጡ መልካም ዜና ተነግሯ ል በቀጥታ ተያይዘው እየወጡ ነበረ። እንደ ልጅ እየቦረቁ ተያይዘው እየሮጡ መኪና ውስጥ ገብተው ይሄዳሉ። ሩቻል እያለቀሰች ነው። ወደ ቤት እየተመለሰች ያለችው የወይዘሮ ኪራስ የኦዛር እናት እቺ የቤታችን ሰራተኛ ናት ልጅ አንቺን ነው የሚያገባው ብላ የነገረቻትን ነገር በሙሉ ያስረዳቻትን አሁን ሩቻል አስታውሳ ማልቀሷን ቀጥላለች።